ሚፍታህ ልጅ መውለድ እፈልጋለሁ ሲል እንግዲህ በሚዲያ ወጥቶ ናድን እየለመናት ነው ማለት ነው። ውይ ናድ ደግሞ እሺ በይው ማለት ነው። እንደ የሚወዱትና እንግዲህ የሚያፈቅሩት እኮ አይገኝም። ስትፈቀሪ፣ እሺ እልል ብለሽ እንግዲህ ልጅ መውለድ ከፈለገ እሱ እኔም ፈልጋለሁ በይዋ። ልጅ ያላሁት አላስጦታ ነው። ልጅ ለሁለታችሁም ጸጋ ነው ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተጋበራችሁ የእኔ ቤተሰቦች ሁላችሁንም ሰላም ሰላም ብያለው በያላችሁበት፣ የአላህ ሰላምታና እዝነት አይድላያችሁ። ውድ የእኔ ቤተሰቦች ለቻናሌ አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ይቻናሉ ቤተሰብ ተሆኑ ዘንድ በትህትና ጠይቃለሁ ማለት ነው። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ፣ ሸር አድርጉት። ዛሬ ደግሞ በሚፍቱና በናዲ ፍትፈታው የሚቀጥል ይሆናል ማለት ነው። እንግዲህ ከሌሎች ደግሞ ወጣ ብለን እንዲሁም ከነ ማን ነው ከነ ሀዋና ከነ ጀማል ወጣ ዛሬ ደግሞ በነ ናድ እና ሚፍታህ ከች ብያለሁ ማለት ነው። እናንተ ለካ እስከ ዛሬ አምልጦኛል። እነኝህ ሁለት ቆንጆዎች አያለው ቪዲዮዋቸውን፣ በነገራችን ላይ ቪዲዮዋቸውን አያለው። ግን ቪዲዮ ለመስራት አንዳንድ ዩቲውበሮች በቃ ተፋቀርን እንጋባ ነው ምናምን ምናምን እያሉ አንዳንዴ ውሾቹ ነው ስለምታገኙት፣ ያንን ነገር ምን ያክል እርግጠኛ እንደሆነ ሳላቅ ብዬ እኔ በነገራችን ላይ ሰርች አላቅም፣ በነሱ ማለት ነው። እና ሳያቸው ሳያቸው እነዚህን ልጆች እነዚህን ሁለት ቆንጆ ልጆች ማለት ነው ሳያቸው ወደ እውነቱ እየተሳሳቡ መሆኑን ሳቅ ነው ቪዲዮ ልሰራ እናንተ ጋር የመጣሁት ማለት ነው ምክንያቱም አንዳንድ ዩቱበሮች ያው እንግዲህ በሚሰሩት እኔ አሁን ለምሳሌ ብዙ ዩቱበሮች አሉ። ተፋቀርን እያሉ በሚሰሩ እና ቪዲዮ መስራት ትንሽ ይከብደኛል። ምክንያቱም አይተናቸው ውንም መስሎን ሰፍ ብለን ደስ እያለን ልናበረታታቸው ስንሄድ ገሸሽ ገሸሽ ብለው እንደገና ደግሞ ሌላ ጋር እቻው ተፈቀርኩ እችን ተፈቀርኩ ምናምን እያሉ ሲሰሩ ስለምናያቸው ብዙም እኔ በእነ ናድና የሚፍታህ። ሰርቻ ላቅም ብዙ ቪዲዮዎችን ሰርተዋል፣ በነገራችን ላይ እና እኔ ግን ዛሬ ገና ልሰራ መጣሁ። ወነሱ ማለት በቃ እንደዚህ በቃ ይሄ ቀልድ እየመሰለኝ አሁን ግን ወደ እውነታው የሄዱ ይመስላሉ። እንደት የምን ያክል እርግጠኛ ነሽ ብላችሁ ብትሉኝ ደግሞ እንደው ውስጤን ላሳመነው የፈለግኩት የእነሱ እውነታ እውነት እውነት ነው። በቃ እውነት በቃ ውስጤ እውነት የመሰለውና ያሳመንኩት ሚፍታህ ቪዲዮ ማለት ዩቲዩበር ከሆነ በጣም ቆየ። ያውቀዋለሁ፣ አየዋለሁ ብዙውን ጊዜና እሱ ልጅ እንዲች ብሎ ሴት ጋር አይሰራም፣ ሴት እንዲች ብሎ አይነካም ነበር ማለት ነው። በቃ አሁን ግን ከናዲ ጋር ያው በቃ አንድ ላይ ቪዲዮ ይሰራሉ ተቃቅፈው ምናምን አንድ ላይ እና ሪያክታቸው በቃ ምን ልበላችሁ። እና እውነት ነው ይመስለኛል፣ በመሰለኝም ሳይሆን እንደ እውነት ነው። ምክንያቱም እኛ እኔ ብቻ አይደለሁም፣ ማንም ዩቱበር ማንም ተመልካች ሚፍታህ ሴት እንዲች ነክቶ በቃ ተፋቀርነ ልንጋባ ብሎ እኔም በእውነት ቪዲዮ ሲሰራ ይቸዋል አቅም ቁም ነገር ከየታምቢጋ ከእኔ ተንቢጋ ራሱ ሂዶ ሲሰራ ራሱ እንደዚህ ባጠገቧ የማይቀመጥም እንኳን አይደለም እንደዚህ ልነካበጁ ማለት ነው። እና እና ድጋ ግን እንደምታወቸው ተቃቅፈው በቃ ምናምን ነው እና የሚሰሩት ይህ ነገር እውነትን ያኔ እውነትን እንትን ያለ ይመስለኛል። እና እሱ ምን እያለ ይገኛል? ዛሬ እንግዲህ ከአሁን ቀደም ብዙ ብዙ ቪዲዮዎችን ሰርተዋል። ስለዚህ አሁን ዛሬ ምንድነው ያለው እሱ በቃ እንግዲህ ከአሁን በኋላ ሰርጋችንን ማድረግ አለብን አንድ ላይ ናቸው እንደምታዩቸው ተቃቅፈው መቼም አንድ ሙስሊም ኒካ ሳያርፍ እንደዚህ እኔ ይሆናሉ ብዬ አላስብም ኒካ ሳይኖረው አንድ ሰው እንደዚህ የተቃቀፉ ምናምን ሊሆን የማይችል ነገር ነው እና በቃ ይህንን እውነት አድርጌ የወሰድኩትም ለዛው ነው ለዛ ነው ማለት ነው አንድ ሙስሊም እንግዲህ ኒካህ ሳያስር ሀጅ ነቢይን ሴት መጨበጥ አይችልም እንኳን አይደለም እንደዚህ በስሩ ቅፍ አድርጎ መያዝ ቀርቶ እንደዚህ ባጠገቧ ለመሄድ ልብሷን እንድች አድርጎ መንካትም አይፈቀድም ማለት ነው እንግዲህ በሸሪአችን ስለዚህ ሚፍታህ ደግሞ ያው በቅፉ እያደረጋት ነው ማለት ነው። ይህ ነገር ውነት ነው ማለት ነው ው። ግን ደስ ይላል። በጣም ቆንጆ ናት እና ዲ በጣም ታምራለች፣ ቆንጆ ናት። ማሻአላ እሱ ቆንጆ ነው። አፈሰችው፣ አፈሳት ወይም አፈሰችው ተፋፈሱ ቢባልም ማጋነን አይሆንም። ማር ቤተሰቦች፣ ሁለቱም ቆንጆች ናቸው። እና አለ ያሳካላችሁ። አሁን እሱ እንግዲህ በተመልካች ፊት መጥቶ በቃ እንግዲህ በኋላ ይበቃናል መጋባት አለብን፣ ተጋብተን ልጅ መውለድ እፈልጋለሁ እያለ ነው። አላህ ያደርግላችሁ አላህ ያደርግላችሁ። በነገራችን ላይ አንድ ላይ ናቸው። ያው ሰርጋቸውን ያው ስላላሳወቁም በአደባባይ በእኛ በተመልካቾች በእኛ በቤተሰቦቻቸው ፊት ሰርጋቸው ማድረግ ስለፈለጉ እንጂ ያው እነሱ አንድ ላይ ናቸው። አንድ ላይ መሆናቸውን ደግሞ መተው ፊት ለፊት በቃ እያየናቸው ነው እያሳዩ ነው። እኛ አንድ ላይ ነን አንለያይም እያሉ ነው ማለት ነው። ሪአክታቸው እንግዲህ እዩ እውነት ይህን ነው እንደዚሁ ነው። ተቃቅፈው እየሄዱ ተቃቅፈው እየሰሩ መቼም ለቪዲዮ ነው ማለት አይቻልም። ምክንያቱም በሸሪአችን ከሄድን ማለት ነው በሸሪአችን ከሄድን ሸሪአችን ይህን ስለማይፈቅደው፣ ስለዚህ ሁለቱም ሙስሊሞች ናቸው። ሸሪአችን እንደማይፈቅደው ያውቃሉ። ባይሆን ኑሮ እንደዚህ ሆነው አይሄዱም ነበረ። ስለዚህ እናንተ ሁለት ቆንጆዎች፣ አላህ ሰርጋችሁን እንግዲህ ደግሞ የምትደግሱና የምታሳዩን ያድርገን ያድርገን። ሲቀጥል ደግሞ ምኞታችሁን አላህ ያሳካላችሁ አሁን ቶሎ ተጋብታችሁ ልጅ መውለድ ነው የምትፈልጉት አይደል? አላህ ይወፍቃችሁ፣ ሷሊህ የሆነ ልጅ ይስጣችሁ ለማለት እንወዳለን እኛም ውድ ቤተሰቦቻችሁ። እና ለካ እናንተ እስከ ዛሬ ቀርቶብኛል። እኔ በነገራችን ላይ እንደ ሳላያቸውን እርግጠኛ በምን ሆናሉ። በቃ ምክንያቱም እኔ ሚፍታህን በቃ ከኮሮና በፊት ጀምሮ አየዋለሁ እከታተለዋለሁ ማለት ነው እና እሱን ራሱ ካለ ኢትዮ ከጀመርኩ ስድስት ዓመት ይህም ነው ምናምን ብሏል። እሷ እንኳን አሁን በቅርብ ጊዜ ይመስለኛል ያየዋትን በቅርብ ጊዜ። በነገራችን ላይ እሱም ግን ብዙ ጊዜ አየዋለው እሱና አህመድ ወለውን ማለት ነው ከተተላቸው ነበር አ ያለው ቪዲዮዋቸውን ማለት ነው እና በቃ ሪያክታቸው በቃ ከሴት ጋር እንደዚህ ያለ ሙድ ምናምን የላቸውም። አህመድ ወለው በእርግጥ ባለ ትዳር ነው። ሚፍታ ያው ገና ወጣት ነው። ትዳር አልነበረውም። ቢሆንም በሚሰራቸው ቪዲዮዎች ላይ ከማናቸውም ሴት ጋር እንደዚህ በቃ ሪያክት ሲያሳያቸዋል አላቅም። እና አሁን ከእሷ ጋር ከናድ ጋር ሲሰራ በሚያሳዩት ሪያክሽን በነገራችን ላይ በቃ እውነት ነው ብዬ እንዳምን ተገድጃለሁ ማለት ነው፣ ምክንያቱም በሸሪያው ስለምሄድ ማለት ነው ሸሪያችን ስለማይፈቅደው ከኒካህ ውጭ እንደዚህ ከሴት ጋር ከሃጅ ነቢ ጋር መጨዋበጥ እነሱም አያደርጉትም ብዬ ስለማስብ ነው። ስለዚህ ያው እነህ ሁለት ቆንጆች እንግዲህ ሁን የተፋፈሱ አለ አፈሳት አፈሳት አፈሰች ተፋፈሱ። ስለዚህ አላህ እንግዲህ ያሳካላችሁ። ሰርጋችሁን በቅርብ ደግሞ የምታሳዩን የምታበሉን ያደርጋችሁ ሷሊ ሷሊ ልጅ ይስጣችሁ ለማለት እንወዳለን። ቀጣይ ደግሞ ሰርጋቸውን ሲቆርጡም ይሁን ወይም ደግሞ በቃ በሚመጡልን ቪዲዮዎች ወደ እናንተ የምናቀርብላችሁ ይሆናሉ። ውድ ቤተሰቦች ቪዲዮውን ላይክ፣ ሸር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ